ሰላሙ አሌይኩም ወረህመቱላሂ ወበረካቱ የልጅ አይነትች አይነት ክታ ይሰራናችሁ ደህና ነን። ዛሬ እንግዲህ ኢድ ነው ኢድ አል አድሀ በዓል ነው። እንኳን አደረሳእሳሞ ፈልጋለሁኝ ሁላችሁም እንኳን አደረሳችሁ። ያው እንግዲህ ወደ መስጊድ ቦታ እንግዲህ ህዝብ አማረ መልኩ ህዝቡ እየተንቀሳቀሰ ነው ማለት ነው። ወደ መስገጃ ቦታ ልንደርስ ነው። እንግዲህ ወደ መስጊድ ቦታ ወደ መስገጃ ቦታ ሁሉም በመንቀሳቀስ ላይ ነው ያለው። በጣም ደስ ይላል። ሁል ጊዜ እንደዚህ ቢሆን ያሰኛል። ለከዚህ ጀምሮ እስከ የት መሰላችሁ? ከላይ ጀምሮ እንደዚህ ሳይቋረጥ ነው። ሁሉም ደስ የሚል ነው ሞልቶ እየገባ ያለው ማለት ነው።

እንደምታዩት እንግዲህ ሰልፍ ይመስላል። የሴቱ ሰልፍ ወዲያ ነው። ወንድ ደሞ ገና ህዝቡ ገብቶ አላለቀም። ገና ሴትና ወንዱ ራሱ እንጃ። ቀረበይአም ሰማ በር የእሳቸው መስጊድ ነው። መስጊዱን ምናልባት ሄዳችሁ ብታዩትም እጅግ በጣም መልካት ነው። መልኩ፣ ዲዛይኑ እየተሰራ ነው ያለው። ምናልባት ቅድም እንዳልኳችሁ የኮሮና ወጣቱ ራሱ በተለየ ሁኔታ የወጣበት ሁኔታ ስላለ ያው ኮስት ከፍ ቢያደርግም ጥራትና ዘመናዊ ግን ያው ያ ማከለ ነው። ስለዚህ እያንዳንዳችሁ ዲሶር ተስተካይ ወሰዳችሁ በአንድ ባንዶ ላይ ነው የምትሰሩት። ከኋላ መስካቢ ለፊት መጣችሁ ማለት ነው። ሶላታችን ኢንሻአላህ በዚህ ያጥራል ብዬ አስባለሁ። ተጣጨው ያፈጠራሉ። ገንዘብም የሚሰበሰቡትም ከመጀመሪያው ሶስት ጀምረ ሲሰበሰቡ ሁለቱም በአንድ ያልቃል ማለት ነው። ከዛ ወደ ፕሮግራማችን ገብተን በጣም ቢበዛ አሁን አንድ ሰዓት ተኩል ነው። ወደ ወረዳችን እንመለሳለን እንወያይ ነበር ተናምናና ተናምሩ አንድ ሰዓት ተኩል ምስተገር ብለዋል። ወደ አምስት ሦስት ነው ስናየው ያለው አምስት ሦስት ይዘን ደግሞ መስገዱ ትንሽ ለኛ በጣም ትንና ነው። ቀጣይ እያስተማር ኢንሻአላህ እናደርጋለን። ሌላው ማሳሰቢያ በተደጋጋሚ እየተጠየቃችሁ ፎቶግራፍ የምታነሱ፣ ቪዲዮ የምታነሱ ወንድሞች ለማስረጃ ፈልጋችሁት ከሆነ ተሳስታችኋል። እናንተ ማስረጃ መያዝ የለባችሁ። ማስረጃ መያዝ ያለበት የመንግስት ተቋምና መጅሊሱ ነው። ፕሊዝ የሚገባው ማለት